በስመ አብ ወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሃያ ሦስት በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማይቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነ የዚህም ቅዱስ አባቱ መስፍን ነው። ስሙም አንስታሲዎስ ይባላል። ከቀጰዶቅያ ሀገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። ሃያ ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉስ ዱዲያኖስ ዘንድ ሄደ። ንጉሱም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖችም ሰጠ። ባሮቹንም ነጻ አወጣቸው። ከዚህ በኋላም በንጉሱ ፊት ቁሞ በክብር ባለቤት በጌታችን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ንጉሱም አባበለው፣ ብዙ ቃል ኪዳንም ገባለት እርሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅ ስቃይንም አሰቃየው። ጌታችን ግን ያጽነዋል፣ ቁስሉንም ያድነዋል። ሶስት ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው፣ ቃል ኪዳንም ሰጠው። ስሙም በዓለም ሁሉ የተገለጠ የሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም ሰባት ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስራየኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱንም ያንን ጽዋ ጠጣው፣ ምንም ጉዳትም አልደረሰበትም። ያ መሰሬም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምኖ በሰማዕትነት አረፈ። ከሱ ጋራም ሌሎች ብዙ ሰዎች በሰማዕትነት ሙተው የህይወት አክሊልን ተቀበሉ። ቁጥራቸውም 30700 ነፍስ ነው። ቅዱስ ጊዮርጊስም በዱዲያኖስ እና በሰባ ነገሥታት ፊት በቆመ ጊዜ፣ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያበቡና እንዲያፈሩት ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜም ጸልየ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት አቃጥለው አሳድረው ስጋውንና አጥንቱን ረይተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነሱን ወደ ሥጋው መልሷት ደግሞም አስነሳው። ወደ ነገሥታቱም ተመልሶ በክብሩ ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው አደነቁ። በጌታችንም አምነው በሰማዕትነት አረፉ። ነገስታቱም ደግሞ ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አስተማሩ፣ የገሃነ ምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሀዲያን ነገስታት ግን ሙታንን ያስነሳ አይደለም የረጠቁ ሰይጣናትን አሳየህን እንጂ ብለው ተከራከሩት። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ደሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምን ወጣች፣ እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ ያቺን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍም እንደሆነ፣ ስለማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደኔ መጣነ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ አለመነችው፣ የአምላክ አገልጋይ ከሆንክስ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታደንልኝ ዘንድ ለምንሃለሁ። ስለ ጌታችን እምነት ማስተማራትና በመስቀል ምልክት አማተበው። ያን ጊዜም ልጇ አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና፣ እንዲሄድ እንዲያገለግለኝም እኔ ይሻለሁ አላት። በዚያን ጊዜ ንጉሱ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ፣ ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነም ነገሩት። ንጉሱም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት። ሙቶም ከከተማ ውጪ ጣሉት። ጌታም ከሞት አስነሳው፣ ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ፣ ስለ ህይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደረገው ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ላማልክቶች መስዋዕትን አቀርባለሁ አንተም ህዝቡ እንዲሰበሰቡ ዘዝ እኔ ስሰዋ እንዲያዩ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎ ደስ አለው። ወደ ቤተ መንግስቱም መልፍኛ ያስገብቶ አሳደረው። ለጸሎትም ተነሳ፣ የዳዊትንም መዝሙር አነበበ። የዱዲያኖስም ሚስቱ እለ እስክንድርያ እለ እስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነብበውን የሚተረጉምን ላዘን ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱም በልቧ ተቀርጾ በክብሩ ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። በማግስቱም ቅዱስ ጊዮርጊስ ላማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለትም ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያ ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሄድ ወደ የሚመጣ ዘን በክብሩ ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስም ስም እዘዘው እዘዘው አለው ያን ጊዜ ያ ሕፃን ልጅም ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው በጣዖቱ ያደረ ያየርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወደ አለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግስት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ይህንንም ከርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እምነትም የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገስታቱ ሁሉም ደነገጡ። ሐፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፉን ንጉሥ ዱሪያኖስን መከሩት። ያን ጊዜም የክቡር ቅዱስ ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገስት ያቃጥላቸው ዘንድ፣ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር ሰባውን ነገስታት አቃጠላቸው። ከዚህም በኋላ የክብሩ ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳንን ሰጠው። በምድር መታሰቢያን ለሚያደርጉ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ፣ በመከራም ውስጥ ሆኖ በባህርም ሆነ በእብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትንም ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ተቀለሉት፣ ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንንም ሰርተው በውስጡ አኖሩት። ከሱም ቁጥር የሌላቸው ብዙዎች ድንቅ ታምራት የተገለጡ፣ ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስም በረከቱና ረዴቱ በሀገራችን በኢትዮጵያ ደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር። አሜን። ሰላም ለከ ሰሩ የተማይታት አይላት ዘሞገሰ ስምከ በጣ መንገለ ሁሉ አዝና

ምስለ ጊዮርጊስ ዘፈጸሙ ስማ በዚህችም ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት እለትም ለጸሎት ቁሞ ሳለ የንዳትን ነደፈው። ቁስሉን እያሳየ በብዙ ልቅሶ ወደ ጌታችንም ለመነ። ያን ጊዜም የክብሩ ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በደመና ላይ ተገለጸለት። በአንጻሩም ቁሞ ወዳጄ ሮቋ አትፍራ ላድንህ ወደ አንተ መጥቻለሁና፣ ደግሞ የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምንኝ የንዳድ በሽታ በላዩ ላላመጣበት ከአንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንንም ብሎ በታላቅ ክብር ወደ ሰማያት ዐረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን በዘላለሙ አሜን። ሰላም ለሮቆ መሰጋድል ለሩ ያ ዛሰራዮ አምላክ በደመና ሰማይ ሶበቁ ሰላቲው አራዮ ዘምስለብታይ ጸጎ ኪዳነ ምሕረት ወጠበጠው ስሙ ሰናይ ከመንብር ቤት ይደን አንድ አምላክ በሚሆን በበወልድ ይሁን በመንፈስ ቅዱስም። ሚያዝያ ሃያ አራት በዚህች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኢስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። በዚችም ቀን ለአባቶች ሊቃነ ጳጳሳት ስልሳ አምስተኛ የእስክንድርያ ሊቀ ጳጳሳት አባስንት አረፈ። በዚችም ቀን ደብረ ሲና የከበረችበት የአባ ኢብራም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን መራዝ፣ አርቃን፣ ሰማዕታት፣ ደናግል፣ መነኮሳት አበቀደም ይልቁንም በሁለት ወገን ድንግል